የሚጠይቀውን ጥያቄ ቢኖር ቤተሰብ አይናፍቅህም ወይ ነው። በጣም ሰሞኑን እህ ቤተሰቦች ላይ የሆነ ያለው ነገር እንገራችሁ። የወንድ ሚስት ልትወልድ ሆስፒታል ገብታለች፣ ዛሬ ማለት ነው። ኦፕራሲው ተሰራ። በነገራችን ላይ ሁለተኛ ልጅ ለምድሮ ማትወልዱት እያሉ ከጨቀጨቁ ሰዎች ማለት አንዱ ነኝ፣ እና መገኘት ነበረብኝ። እንደ አባቴ የምቆጥረው በጣም ብዙ የሚመክረኝ የነበረው አባባ ስትሮክ ስትሮክ ታሞ ሆስፒታል ገብቶ ተኝቷል ተብሎ ከተነገረኝ ሁለተኛ ቀኑ ነው። እስካሁን ድረስ እያገኙት ያሉት በስልክ ነው። ውስጥ እንደዚህ አይነት ነገር ስትመርጡ የምታውቋቸውና የምትከፍሏቸው ዋጋዎች እንዲህ ይመስላሉ። ከዚህ ባሱ በጣም ብዙ ነገሮች ወደፊት ይመጡ ይሆናል። ከቤተሰብ ጋር የምገናኘው በስልክ ነው። ይቸግሏል፣ ያሳዝናል፣ ይናፍቁኛል። በዚህ ሰዓት ከሄርሾ አጠገብ ብገኝ ኖሮ በጣም ደስተኛ ነበር። በዚህ ሰዓት አባባን ሄጄ ባስታም አንድ ቀንና ሁለት ቀን እንኳን ሆስፒታል አብሬው ባድር ደስተኛ ነበርኩ። ለማንኛውም ዮናስ ቤተሰብ አይናፍቅም ወይ? የምትሉ ሰዎች ከድንጋይ አይደል የምትሰሩት? ወይ ደግሞ አለት አይደል? ቤተሰቦቼ ይናፍቁኛል። ማውቃቸው ሰዎች ይናፍቁኛል። አንዳንድ ቀን አንዳንድ ቀን እኔ ላይ የሆነው ነገር ሁሉ በመሆኑ እናድዳለሁ ነገር በጣም ብዙ ጊዜ ደግሞ በጣም ብዙ ጊዜ ግን እግዚአብሔርን እናመሰግናለሁ እንኳን እኔን መረጥከኝ እያልኩ ማለት ነው። ዛሬ ምን እንደተፈጠረ ልንገራችሁማ። ለማንኛውም መጀመሪያ እንኳን አደረሳችሁ፣ የጾም እኩሌታው ስለሆነ ማለት ነውና የጾም ዕኩሌታ መሆኑ እራሱ አላወቅኩም ነበር እ ቀን ጠፍቶብኛል መጡና ያዜሙ ብዚህ ከመጣሁ ማለት ነው እየቆጠቁ ስላሉ ነው ጠዋት ልጆች መጡና ያዜሙ ጀመር እና ዜማቸውን ስሙትማ

ምን ይዘዋል በቃ በጎድጓዳ ሳህን በርበሬ ይዘዋል። ዘይት በሃይላንድ ይዘዋል፣ ምናምን ማለት ነው። እና አዚሞ ከጨረሱ በኋላ ጠየቅኳቸው። እኔ ምንም ነው የማውቀው ነገር ስለሌለ ማለት ምንድን ነው አልኳቸው። ጾም እኩሌታ ነው እንትን ምንድን ነው ስሙ ዱቄት ምናምን እየሄዱ አሁን ሆያ ሆዬ እንደሚባሉ ጭፈራ ማለት ነው። ግን የሚቀበሉት በርበሬ በርበሬ ማለትም ጥሬ፣ ጨው፣ ዘይት፣ ዱቄት ምናምን ነው እና እሱ ይጋገርና ከዛ ማታ እሱ ይጋገርና ማታ ደግሞ ለሰጡ ሰዎች ቂጣው የተጋገረው ቂጣ ይሰጣል አሉኝ። ሃይማኖታዊ ትርጓሜውን እስካሁን አልጠየኩም። ትልቅ ሰው ነገ ከነገ ወዲያ ሃይማኖታዊ ትርጓሜውን ጠይቄ እነግራቸዋለሁ አሁን። እና እንደዛ ተብሎ ጠዋት ጨፍረው ዘይት ሰጥቻቸው ነበር እኔ ማለት ነው። እና ምን አመጡልኝ አሁን ቂጣው መጣልኝ ማለት ነው፣ ተጋግሮ ማለት ነው። እና አዲስ ባህል ነው ለእኔ፣ አላውቀውም እውነቱን ለመናገር። ስለዚህ በቀጣይ ምን ማድረግ ይኖርብኛል ማለት ነው፣ አካባቢ ያለውን ባህል በረብ መረዳት ይኖርብኛል። ብዙም አላውቀው ነገር አለ ማለት ነው እና እድር መግባት ይኖርብኛል። ሰንበቴ መሳተፍ ይኖርብኛል። ሰንበቴ ምን ማለት እንደሆነ አታቀሙትም ነገር ዛሬ የሆነ ሰውዬ ሰንበቴ ቤር ነው ሲሉ ስለሰሙት ስለዚህ ሰንበቴ መሳተፍ አለብኝ። ብቻ እንደማህበረሰቡ እንደ ሁሉ ነገር ማድረግ አለብኝ ማለት ነው እና በቅርብ ጊዜ ውስጥ በቅርብ ጊዜ ውስጥ ትርፍ ጊዜ እንዲኖረኝ አደርግ እና ከዛ ወደዛ ደግሞ ራሴን አሳድጋለሁ ማለት ነው። ለማንኛውም እንኳን አደረሳችሁ። ናብሮ አደረሰ። ዛሬ ያለውን ፕሮግሬስ ላሳያችሁ። በጣም ብዙ ሰው መክሮኝ የነበረው ነገር የዶሮ ቤቱን በረት ውስጥ አስገባው ነበር የተባልኩትና ማስገባት በሩ አልበቃኝም ነበር። ስለዚህ እዚህ ጋ ያለውን ግድግዳ ዛሬ አፈረስንና እነቀቅለን እንጨቱን ዶሮ ቤቱን አስገባ ነው ማለት ነው እና ዶሮ ቤቱን ሁለት አረለ ቤቱ የታችኛውን ክፍል ለእንቁላል መጣያነት አስገብችላችኋል። እዚህ ጋ እንደምታዩት ማለት ነው። የታችኛውን ክፍል እንቁላል መጣያ እናረገዋለን፣ እስከ ጊዜው ድረስ የዶሮ ቁጥራችን እስኪጨምር፣ የላይኛውን ደግሞ ማደሪያ እናደርገዋለን ማለት ነው። ነገር ግን ይሄ ሽቦ አሁንም አስተማማኝ ያለብን ትናንትና ሸለበት ማጡን እንዳያቸው መሸፈን አለብን። ዛሬ እዚህ ውስጥ እንዲያድሩ ነው የምናደርገው ማለት ነው። በኋላ ድጋሚ ማጠናከር፣ ሽቦ ማጠናከር ላይ ገብቻለሁ ማለት ነው። ስንት ክፍት ቦታ ነው ያስፈራል ቦታ ሁሉ ለማጠናከር እየሞከርኩ ነው። እግዚአብሔር ይረዳናል። ይሄ ዩኒቨርሳል የዛሬ ፕሮግሬስ በረቱን ለሁለት ለመክፈል ሞክሬ ነበር። እውነቱን ለምናገር ዛሬ ለመክፈል የሞከርኩት አሞካከር እኔን እንጂ የሚያግደኝ በጎቹንና ዶሮቹን አያግድም። ስለዚህ በቀጣይ እንጨቶች ምናምን መጨመር ሳይኖርብን አይቀርም። የሚያግድ ማለት ነው፣ በደንብ የሚያግድ እንጨቶች መጨመር ሳይኖርብን አይቀርም። በተለይ ፍየሎቹ ሾል ከመተው እንቁላልና እንዳይሰብሩብኝ ማለት ነው። ዛሬም ተጨማሪ አንድ ፕሮግረስ አለ። ገበያ ሄጄ ነበር እና ዛሬ ዙሬ ዙሬ ዙር ጠብቄ ጠብቄ ጠብቄ ማለት ነው፣ ሌላ አንድ በግ ገዝቻለሁ። ማለት በግ ከሁለት ልጆቿ ጋር መንታ ወላጅ ማለት ነው። በነገራችን ላይ እኔ ከዚህ በኋላ ሴት በግ ከገዛው መንታ አድጅ ያለውን እንጂ ገበያው ገብቶኛል እና ነው። አንፃር ሲታይ በጣም በቃ አምርካሽ ነው። ጅኛም ማለት ነውና፣ እንኳን ደስ ያላችሁ። ሌላ ተጨማሪ ሶስት በጎች ኖረውናል ማለት ነው፣ ተጨማሪ ስለዚህ አጠቃላይ ስንት በግ ያለን? ስንት ሆናችሁ? ስድስት በግ ሆኑ ማለት ነው። ሁለት ትልቅ አራት ደግሞ ልጆች ማለት ነውና፣ አራቱም ልጆች ይደርሳሉ ብዬ አስባለሁ። በቅርቡ ሲደርሱ ለገበያ እንወጣለን እንዳልኳችሁ፣ ወንድ ምናም ገዝተን ለገበያ እንሸጣለን ምናም ብዬ አስብ ነበር። አልካሚ ነው ምጭ ላይ፣ ግን እዚህ ቲክቶክ ላይ የሚጫኑት የምግብ አሰራሮች ሁሉ አትመኑ አንዳንዴ ሙሉ ነገር አይነግሯችሁም። አሁን ለምሳሌ ሊያርር እንደሚችል አይነግሯችሁም። እና ላይቭ ላይ ይሄ ጥያቄ ጠይቅ በጣም ብዙ ሰው አላግጦብኝ ነበር። አሁን ደግሞ የሚጠይቃችሁ በተለይ ሴቶች እንድትመልሱልኝ ነው። እሺ እዚህ ከመጣሁ እዚህ ከመጣሁ እዚህ ከመጣሁ በአንድ ወር ከሁለት ሳምንት ውስጥ 3 ሊትር ዘይት ጨርሻለሁና ትክክለኛ ነገር ነው ወይ? በጣም ብዙ ዘይት ተጠቅሚያለሁ ወይንስ አልጠቀምኩም የሚለውን እንድትነግሩኝ ነው። ወንዶቹ በጣም ያላግጡ ነበረ። ገላንም ስታጠቡ በዘይት ነው ወይ ምናምን በጣም ብዙ ልብ የሚነኩ ነገሮችን ሊናገሩ ይሞክረው ነበር፣ ግን አልተሳካላቸው እና አሁን መጠየቅ የምፈልገው በተለይ አብስላችሁ የምትበሉ ሰዎች በአንድ ወር ከሁለት ሳምንት ውስጥ 3 ሊትር ዘይት መጠቀም ትክክል ነው አይደለም ይሉን። ሁለተኛ መጠቀም የምፈልገው የነበረው ዘይት የኑግ ዘይት ነበር የተጨመቀ። አሁን ሁለተኛ ልገዛ ማለት ነው የፈለኩት ገበያ ላይ የለም። ፈረንጅ ጣጭ ጨምቆ ያመጣሁ ዘይት ነው የተጠቀምከው። ግን ለማንኛውም ንገሩኝማ አሁን ቆጥቤዋለሁ ወይንስ ጥሩ ነው ወይንስ ደግሞ አባክኝዋለሁ ሙያ ያላችሁ ሰዎች ነገሩኝማ። በጣም የከበደኛ ነገር ቢኖር ፈረቃ ማስያዝ ነው። ውሾቹን እና በጎቹን እኮ ማዝናናት አልችልም። ስለዚህ ተራ በተራ ስለሆነ ምድፉ ውና መኩሪያው ና ዋሮችጥና ማለት ነውና ከአስር ሰዓት በኋላ ነው በፈረቃ በጎቹ መውጣት ያለባቸው ውሾቹን መውጣት ያለባቸው እና ማኔጅ ማድረግ በጣም ይከብዳል። ቶሎ ደስተኛ አይሆኑም በመውጣታቸው። በእርግጥ ርቧቸው አይደለም የሚወጡት፣ ሊበሉ አይደለም፣ ግን በቃ ያቺንም ያቺንም እየነካ እኮ ረጅም ሰዓት መቆየት ይፈልጋሉ። በመከራ ነው ንጉቡና ተግቡታ አብለን የምንገባው ማለት ነው። ውሾቹም ደግሞ ሰዓቱን ያውቁትና ጥያቸው እንደርኩኝ ሲገባቸው ይቀውጡታል ማለት ነው። ቤት ውስጥ ሰዓታችን ደርሷል ይዛ ይሙጣ ብለው ማለት ነውና እሱ ማን ይግባረኝ በጣም ከባድ ነገር ነው። ለማንኛውም ያው አንድረኛ ከሚያስፈልገው ነገር ውስጥ አንዱ ዱላው ነውና ዱላዬ ተራ ዱላዬ ተራ በተራ እያገለገለ ነው ማለት ነው። አንዳንዴ አንዴ ውሾቹ ጋር አንዳንዴ ደግሞ በጎቹ ጋር ማለት ነው። ለማንኛውም ጊዜ ለማበቃቃት እየሞከርን ነው። አዲስ አበባ በጣም ኃይለኛ ዝናብ እየዘነበ እንደሆነ ተነግሮኛል። ለምን እዚህ ዝናብ እንደማይዘን ባላቅም ወንሹ ለምናገር ምንም አይነት ዝናብ የለም እና ዝናቡ ወደዚህ ሲመጣ የምነግራችሁ ይሆናል። ሰዎች ለምን የፍየል ቁጥር አጨበርም ምናምን ትሉኛላችሁ። ፍየል ጥሩ ነው። ይወለች በሁለት ፍየል ላብድ ነው ለደቀ ግቢ ውስጥ ለቅቄያቸው ከግቢው ወጥተው ሌላው ሌላ ቦታ ሄደው አሁን እነሱ መመለስ ላይ ነኝ። በጌታስ ከምታስቡት በላይ ተበታተኑ ደግሞ አንደኛው ወደዛ ሄደች የሚታያችሁ ከሆነ አንደኛው ወደዚህ ሄደች እንዴት አድርጌ እንደምሰበስባቸው እራሱ እርግጠኛ አይደለሁም ፍየል የገዛውበትን ቀን እየረገምኩት ነው በጌታ ከስንት ድካም በኋላ ማለት ነው እግሬ አጭሮ በሾ ምናምን በመከራ በመከራ ወደ ግቢ ልመልሳችሁ እያለሁ ማለት ነው እና ፍየል ወሽ ፍየልን ሴጣን አለበት ምናምን ይላል ራሱ ሴጣን ፍየል ነው በጌታ ተንኮል አያጡም ማለት ነው እና በሁለት ወለ ፍየል ላብድ ነው። ከዚህ በኋላ ፍየልም ጨምር አይመስለኝም፣ አልችልም። አንድ ሰው ስራው ላይ ጎበዝ ነው የሚባለው ዌስት ማኔጅመንት በጣም ሲጠቀም፣ ስለዚህ ምን አደረኩኝ? ዌስት ማኔጅ ለማድረግ ቆራረጡ እንጨቶች ምናምን ነበሩኝ እና አሁን የውሾ የምግብ የምቀቅለው ከዚህ በኋላ እንጨት ነው ማለት ነው። በእርግጥ አሁን ላይ በእንጨት መጠቀም ነው የፈለኩበት ዋንኛ ምክንያት ምን እንደሆነ ልንገራችሁ። ሰሞኑን አሳ ጠፍቷል፣ የለም አሳ አውጪዎቹ እያወጡ አይደል። ስለዚህ ይሄኛው ሁለት ቀን አድሯል። ላሳው ማለት ነው። ቤቱ ከቀቀልኩት በጣም የሚሸተው ስለዚህ የግድ መቀቀል አለብኝ ማለት ነው። ምግባቸው እስኪደርስ ድረስ ውሾቹ በጉጉት እየጠበቁ ነው ማለት ነው። ድበርድስቱ አጠገብ ቁጭ ብለው። ሰላም እንዴት አደራችሁ? ዛሬ ምን ተፈጠረ መሰላችሁ? ያቺ የታቀፈችው ዶሮ ልቻለለ ዛሬ ልትበላ ስትወጣ ማለት ነው፣ ያ ላይ ሁለት እንቁላል ተጣብቆ አየሁ ማለትም፣ ከላዋጋ አብሮ ተጣብቆ ማለት ነው። እና ዶሮዋን ያስቆ እላይዋ ላይ ተጣብቆ ነው ማለት ነው። እና ከዛ ስንመለስ መንገድ ላይ ደግሞ አንዱ እንቁላል ወርቆ ነበር። እና አንደኛው እንቁላል ተሰብሮ ውስጡ ደም ነበር፣ ጫጩት እየሰራ ነው። ሰላ ላመዱ እላዩ ላይ የነበረ ቅንቅን ማለት ነው። በጌታ ስም በጌታ ስም የሚያስብል መዓት ቅንቅን ማለት ነው። ከዛ በቃ አማራጭ የለኝ እንትን አደረ ለኮስኩት ማለት ነው። ከዛ አነድርኩት ኝ ዶሮ ልንገራችሁ፣ ዶሮቹ ወጥተዋል። በቃ ከዚህ ቤት ወጥተው እዛ ገብተዋል እና ላስቷት እያስብኩ ነው። በቃ ከፈለገች እዛ ትታቀፈው ካልሆነ እዛ ይሄ ቅንቅን ወደ እኔ ቤት መጣ ማለት በቃ ብዳለው ማለት ነው። ቅንቅነም የሚለው ስድብ እኔ ላይ ይሆናል በኋላ ማለት ነው። እኔ ላይ ሁሉ ወጥቶ በቃ አሁን ልብሴ ሙሉ ለሙሉ አውልቄ ማስቀመጥ አለብኝ። እዛ ውጭ መታጠብ አለበት። ቤት ይዤው አልገባም እኔ የምተኛበት ቦታ ማለት ነው። እና እንቁላል ማሳቀፍ ያን ያል ዩኒቨርስቲ እንትን የለውም። ምንድን ነው ያን ያል ጥቅም የለውም። ለማይረባ ጫጩት ቁጥር ብዬ ቅንቅን ሌላው በህይወቴ እንደዚህ አይነት ነገር አሁን የሚያስጠላኝ የቅንቅን ምናምን የሚባል ነገር እና፣ ለማንኛው ምን ትላላችሁ? መታቀፋ ላስተዋት አላስተዋት በእርግጥ የተወሰነ ጫጩት ሊኖር ይችላል። አላቅም፣ ምን ያህል እንደሆነ ግን፣ ይቅር አይቅር ምን ትላላችሁ? ዛሬ አንድ ደባሌ ላስተዋውቃችሁ። ዝም ብላችሁ ከተከታተላችሁት በቅርቡ ታዩታላችሁ። አዲስ አበባ ላይ እንደዚህ ሸላሪቶች ምና ሸራሪት ሸላሪት ነው የሚባለው፣ እንደዚህ አይነት ነገሮች አሉ፣ ግን እንደዚህኛው ትልቅና ከተሩ የተለየ አይደለም ይህ ይለያል እና ከቆይታ ብዛት እየተላመድን ሳንመጣ አንቀርም እና አሁን አይፈራኝም እኔ እያለው ይወጣል ይገባል ምናምን ማለት ነው እና ምናልባት የሚታያችሁ ሁሉ ከዛ ከዛፉ ጋ እየመጣ ነው አሁን ማለት ነው እና ወዴት ነው የሚመጣው ወደ ቤት ነው የሚመጣው ስልክ የጥራት ስለሌለው ነው ወደ ቤት ነው እየመጣል መጣ ቤት ማለት ነው በቃ እና በቅርቡ ሳንላመድ አንቀርም በደንብ ሳንላመድ ምንም ከጊዜ ወደ ጊዜ በጣም እየለመደኝ እየለመደኝ እየለመደኝ። አሁን እኔ ባለሁበት ይገባል ይወጣል፣ ዛፍ ላይ ይወጣል፣ ቤት ውስጥ ይመጣል ምናምን እና እንደዚህ አይነት ነገር ስሙ ምን እንደሆነ አላቅም። የምታውቁት ከሆነ ትነግሩኛላችሁ። ከለሩም ይለያል፣ ሳይዙም ይለያል። በጣም ትልቅ ነው ይሄኛው። ስልክ ጥራት ስለሌለው ነው በደንብ ማያሳያችሁ እና በእርግጠኝነት በቅርብ ጊዜ ውስጥ የሆነ አብረን ቪዲዮ ምን ሰራ ይመስለኛል። እንደ ዶሮቹና እንደ እንትኖቹ በደንብ የምንላመድ ይመስለኛል። ለማንኛውም ስሙን የምታውቁት እስካላችሁ የዚህን አይነት እንስሳ ስም ትነግሩኛላችሁ ማለት ነው።